አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬም በሌላ ቪዲዮ ተመልሰናል። በዛሬ ቪዲዮችን አላህ የሸለማትን በጣም የሰበረች ምስኪን ሴት ታሪክ እናያለን። ቪዲዮውንም እንደምትወዱት አልጠራጠረም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም እስከ መጨረሻው ተከታተሉን። ከረዥም ጊዜ በፊት ሃሊማ የምትባል አንዲት ልጅ እንደነበረች ይነገራል። በደግ ልቧና በንጹህ የማመዛዘን ችሎታዋ ትታወቅ ነበር። በቤት ውስጥ ስራ እጅግ ጎበዝ ስትሆን ተጨማሪ በስፌትና በጥልፍ ስራ ተሰጥኦ ነበራት። ይህ ሁሉ ቢሆነም ሕይወት ግን የዕጣ ፈንታ ጉዳይ ነው። ሃሊማ እንደ እህቶቿ ቆንጆ አልነበረችም። ለዚሁም ምክንያት ከቤቷ አትወጣም። አንድ ሰው የጋብቻ ጥያቄ እንዲያቀርብላት ደረጅም ጊዜ ጠብቃለች። ከብዙ ጥበቃ በኋላም በመጨረሻም አጅባን የተባለን ሰው አገባች። አጅባን የቤት ስራ ሸክም የሚጭንባትና በትናንሽ ምክንያቶች የሚደበድባት ጨካኝ ሰው ነበር። ሁሌም አስቀያሚ መሆኗን እየነገረ ይሳለቅባታል። እንድታገለግለው ብቻ እንዳገባትም ያስታውሳት ነበር። ነገር ግን ሃሊማ ሁሉንም ሁኔታዋን በትዕግስት ታሳልፈዋለች። መመሪያዋን ለማግኘትም ከጌታዋ ጋር ትነጋገራለች። የቤቷን ጉዳይም ለእናቷም ሆነ ለጎረቤቶቿ በጭራሽ አትናገርም። ምንም ይሁን ምን እሱ ባለቤቴና የቤቴ ጌታ ነውም ትል ነበር። ከቤት በወጣች ቁጥር የተደበደበችበት ምልክት ደካማ በሆነው ሰውነቷ ላይ በግልጽ ይታያል። እሷም ማንም እንዳያያት ራሷን ትሸፍን ነበር። ሃሊማ እህቶቿ ከባለቤቶቻቸው ጋር ያላቸውን ደስታና ፍቅር ስትመለከት ትቀናለች። እንደነሱም ቆንጆ መሆንን ትመኝ ነበር። ከዕለታት አንድ ቀን ሃሊማ ውሃ ለመቅዳት ወደ ጉድጓድ ሄደች። ከጉድጓድ ውስጥ የሞላ ባልዲ እየጎተተች ሳለ አምስት ፈረሰኞች ከሩቅ ሲመጡ ተመለከተች። ፊታቸው በረዥም ጉዞ አቧራ ተሸፍኖ ነበር። ወደ እሷ ጋር ጠጋ ብለውም ከፊት ለፊቱ አቆመው፣ ውሃ እንድትሰጣቸው ጠየቋት። ሃሊማም ለሁሉም ተራ በተራ ሰጠቻቸው እስኪጠግቡ ድረስ ከጠጡ በኋላም ዘደግነቷ መሰገኗትና እኛ የሱልጣኑ ጠባቂዎች ነን፣ በዚህ መንደር ውስጥ ሁሉንም በሽታዎች የሚፈውስ ዶክተር እንዳለ ሰምተን ነው የመጣ ነው አሉ። እሷም ሱልጣናችን ታሞ ነው ብላ በድንጋጤ ጠየቀቻቸው። ከመካከላቸውም አንዱ ሱልጣናችን አልታመመም። ነገር ግን ትንሿ ልጁ አሳየበላች ሳለ አጥንት በጎሮሮዋ ውስጥ ተጣብቆ ቀረ ማንም ሊያስወግደው አልቻለም ሲል መለሰላት። ሃሊማ ለተወሰነ ጊዜ አሰበችና ለራሷ እዚህ መንደር ውስጥ ዶክተሮች የሉም፣ ነገር ግን እኔን መምታትና ማዋረድ የሚያስደስተው የተረገመው ባለቤቴ የምበቀልበት ዕድል ሊሆን ይችላል አለች ወዲያውኑ ወደ ፈረሰኞች እየተመለከተች እንዲህ አለች። በጣም ጎበዝ ዶክተር አውቃለሁ የፈላ ውሀ እንኳን ከያዘ እጁ ላይ ይቀዘቅዛል። ነገር ግን በከባዱ ካልደበደባችሁት በስተቀር አብሯችሁ ለመሄድ ፍቃደኛ አይሆንም ብላ ወዳለበት ቦታ ጠቆመቻቸው። ፈረሰኞቹም ወደ ነገረቻቸው ቦታ ሲሄዱ አጅባን አንድ ትልቅ ዛፍ ስር ተቀምጦ ከበጎቹ የአንዱን እግር እያከማ አገኙት። ሃሊማ እውነቱን እንደነገረቻቸውና በእርግጥም የሚፈልጉት ዶክተር እሱ እንደሆነ እርግጠኛ ነበሩ። ሰላምታም ሰጡትና የጉብኝታቸውን ምክንያት ነገሩት። አጅባን በመገረም ስለ ሕክምና ምንም እንደማያውቅና ስተውት እንዲሄዱ ነገራቸው። በዚያን ሰዓት ፈረሰኞቹ ሃሊማ የነገረቻቸውን አስታወሱ። ወዲያውኑ ይዘውት ከዛፉ ግንድ ጋር አሰሩት። ቀጥለውም እያንዳንዳቸው የወይራ ቅርንጫፍ ቆርጠው ያለ ርህራሄ ደበድቦት ጀመር። ሃሊማ ባለቤቷ አጅባን እንደ ሴት ሲያቃስት እያየች ቆመች። ለራሷም አሁን የምትደበደበኝን የወይራ ቅርንጫፍ መራራነት ትቀምሳለህ፣ ምን ያህል እንደተሰቃየሁም ታውቃለህ፣ አንት ምስኪን አለች። አጅባንም ከህመሙ ጥንካሬ የተነሳ እሺ አብሬያችሁ ሄጄ ልዕልቷን ፈውሳት ፈውሳታለሁ፣ እባካችሁ መደብደባችሁን ግን አቆሙ ብሎ ጮኸ። በዚያን ጊዜ ፈረሰኞቹ አቆሙ። ፈረስ ላስቀምጠውም ይዘውት ሄዱ። አጅባን በህመም እየተንቀጠቀጠ ወደ ቤተ መንግስቱ ሄዱ። ሲደርሱም ወደ ስልጣኑ ጋር ተሸክሞ አስገቡት። አጅባነ ሱልጣኑን በፍርሃት አይን እየተመለከተ ጌታዬ፣ አሽከሮችህ እንደ ተሳሳቱ ነግሬያቸው ነበር ሊሰሙኝ ግን ፍቃደኛ አልሆኑም። እኔ ዶክተር አይደለሁም ልዕልቷንን በምንም አይነት መንገድ መርዳት አልችልም አለው። ከፈረሰኞቹ መካከል አንዱ ለሱልጣኑ ጌታዬ፣ ይህ ዶክተር እንደ በቅሎ ነው በዱላ ሲመታ ብቻ ነው የሚሰራው አለ። ሱልጣኑ በስቃይ ሙሉ ዘሩን እየጠራ እስኪጮህ ድረስ ታስሮ እግሩን እንዲደበደብ አዘዘ። አሽከሮቹም የመድኃኒቱን ሳጥን ሰጡትና እየጎተቱ ወደ ልዕልቷ ክፍል ይዘውት ሄዱ። ሲደርሱም አንኳኩተው ወደ ውስጥ ገቡ። ልዕልቷም ከህማም ብርቱነት የተነሳ ሲያቃስትና እንደ ዝንጀሮ ሲዘላ አየችው። በጣምም ስለገረማት መሳቅ ጀመረች። በዚያው ቅጽበት እሾሁ ከጎረሮዋ ወጣ፣ ከአልጋዋም ተነሳች። ሱልጣኑም ይህንን ሲሰማ ሮጦ መጥቶ ልጁን ሳማት። የደስታን ባም ፊቱ ላይ ወርድ ጀመር። ወደ አጅባንም ዞሮ እንዴት እንደምመልስልህ አላውቅም! ነገር ግን የምትፈልገውን ጠይቅ አለው። አጅባንም ጌታዬ ወደ ቤቴ የሚወስደኝ ሰረገላ ብቻ ነው የምፈልገው አለ። ሱልጣኑም የፈለግከውን ታገኛለህ፣ ወደ ቤቴ የሚወስድህ ሰረገላ አዘጋጅልሃለሁ። ያ ሰረገላ በስጦታዎችና ልብህ የሚፈልገውን ሁሉ የሚሞላ ይሆናል። ነገር ግን እስከዚያው ድረስ ለሰባት ቀናት እንግዳዬ ነህ አለና እንዲቆይ አዘዘ። ይህ በእንዲህ እንዳለ በመላው አገሪቱ የሚገኙ ህመምተኞች የሱልጣኑን ልጅ ያዳነውን ባለሙያ ሐኪም ዝና ሰሙ። እሱንም ለማግኘት ወደ ቤተ መንግስቱ መጉረፍ ጀመሩ። ከነሱ መካከል ዕውሮች ለምጻሞችና ሸባዎች ነበሩ። ሱልጣኑንም ሐኪሙ እንዲያክማቸውና እንዲፈውሳቸው ጠየቁት። እሱም አጅባን ጋር ሄዶ ሐኪም ሆይ ህሙማን በቤተ መንግስቱ በር ፊት ለፊት ተሰብስበው እየጠበቁህ ነው። የምትችለውን ሁሉ እንድታደረግላቸው እፈልጋለሁ እኔም ለዚህ አገልግሎትህ እከፍልሃለሁ አለ። አጅባን የሱልጣኑን ጥያቄ ለመቃወም አልደፈረም፣ ምክንያቱም እግሩ ላይ የደረሰበትን ነገር እስካሁን አረሳም። በዚያ ቀን የደረሰበት ድብደባም በቂ ነበር። ያን ፍራቻም እሺ ጌታዬ፣ እንዳዘዝከው ይሁን አለ። ከቤተ መንግስቱ መስኮት ላይ ሆኖ ሲመለከት ስፍር ቁጥር የሌላቸው ሰዎችን አየ። ድምፃቸውም የሚያደነቁር ነበር። ፊቱ በፍርሃት ተለወጠ። ለራሱም በህይወቴ ውስጥ ለዚህ የሚዳርግ ምን ኃጢአት ፈጽም ያለው ሱልጣኑ ዶክተር እንደሆንኩ እርግጠኛ ሆነ። ለእነዚህ ታካሚዎችም ተጠያቂ ሊሆን ነው አለ እያጉረመረመ። ከዚያም ጭንቅላቱን በእጁ ይዞ እያሰበ ተቀመጠ። በድንገት ሚስቱ ሃሊማን በጉንጮቿ ላይ ለሚፈሰው እንባ ምንም ምህረት ሳያሳይ እንዴት በጭካኔ ደበድባት እንደነበር አስታወሰ። በእሱ ላይ እየደረሰበት ያለው ነገር ምስኪኗ ሚስቱ ላይ ባደረሰባት በደል ከአላህ የተላከ ቅጣት እንደሆነ ተገነዘበ። ለራሱም ለምን እንዲህ አደረግኩባት? ያቺ ሴት አስተዋይ ናት፣ ከእሷ ክፉ ነገር አላየሁም እያለ ራሱን መተቸት ጀመረ። በሠራው ስህተትም ተጸጸተ። ከዚያም እጆቹን ወደ ሰማይ አነሳና አላህ ሆይ ይቅርበለኝ፣ ንስሐንም ተቀበለኝ ምክንያቱም ደካሞችን የሚጠብቃቸው ጌታ እንዳላቸው ተረድቻለሁና አለ። ጺሙ እስኪረጥብ ድረስ ማዘንና ማልቀስም ጀመረ። እንዲህ እያለ በመስኮቱ ላይ የተቀመጠች ወፍ ተመለከተ። በዓለም ላይ እጅግ ውብ ነበረች። በአፏም አስደናቂ ተክል ይዛ ነበር። ከፊት ለፊቱም ወረወረችለትና በሚስትህ ላይ ባደረከው ነገር ከተጸጸት ከችግርህ ላድንህ ነው የመጣሁት። አሁን ማድረግ ያለብህ ይህንን ተክል ወስደህ በትልቅ የውሃ ማሰሮ ውስጥ አፍላው ከዚያም ለእያንዳንዱ ታማሚ ሰው አንዳንድ እንዲጠጡ አድርግ፣ አላህ ከፈቀደ ይፈወሳሉ። መጨረሻ ላይም አንድ ብልቃጥ አስቀምጠ ለሚስትህ ሃሊማ ውሰድላት አንተ ግን ምንም ሚፈጠር ምን እንዳትጠጣው ብላ በድንገት እንደታየችው በድንገት ጠፋች። አጅባን በጣም ተገረመ፣ እያለም እንደሆነም አሰበ። ነገር ግን መሬት ላይ ያለውን ተክል ሲመለከት ያየው ነገር እውነት መሆኑን ተገነዘበ። ተክሉን አንስቶም ለሱልጣኑ ይህ መጨረሻ ተልእኮ እንዲሆን ከተስማማ ምኞቱን እንደሚፈጽም ነገረው። ሱልጣኑም ቃል ገባለት። አጅባንም ወፏ እንዳዘዘችው ማድረግ ጀመረ። ትልቅ ማሰሮ እንዲመጣ አዘዘ። ሲያመጡለትም ገበይቶ መንግስቱ ፊት ለፊት አስቀመጣውና በውሃ ሞላው። ባሮቹም እሳት ከስሩ አቀጣጠሉለት። ውሃውም ሲፈላ አጅባን ተክሉን ወደ ውስጡ ወረወረው። ሱልጣኑም ሰገነቱ ላይ ሆኖ ምን እየተከናወነ እንዳለ እያየ ለራሱ ይህ ሰው የእውነት ጎበዝ ሐኪም ነው ወይስ ከሐሰተኞች ነው? ያቺ ትንሽ ተክል እነዚህን ሁሉ ሰዎች እንዴት ልትፈውስ ትችላለች? ያም ሆነ ይህ የሚያደርገው ነው ያለው። ኋላ አጅባን በድኃኒቱ ሲቀዘቅዝ ታካሚዎችን መረጠ። ለሚስቱ አንድ ብልቃት ካስቀረ በኋላ አሶሮ ባዶ ስኪዮን ድረስ ለእያንዳንዱ ታካሚ መስጠት ጀመረ። ለሚስቱ የቀነሰውን ካስቀመጠ በኋላ ለማረፍ ወደ ቤተ መንግስቱ ገባ። ገና ከመቀመጡ ውጭ ጫጫታ ሰማ። የታካሚዎቹ የደስታ ጩኸት ነበር። ተነስቶ ምን እየተከሰተ እንዳለ ለማየት ወደ በረንዳ ሲወጣ ሽባው በእግሩ ቆሞ አይነስውሩም እንደገና ማየት ችሎ ተመለከተ። በውስጡም ሁሉም ህመሞች የተፈወሱት ለአንድ ነገር ሁን በሚለው ፍቃድ ነው አለ። ሱልጣኑ ወደ እሱ ጋር መጥቶ እንደማታሳካው አስቤ ነበር፣ ነገር ግን ተሳስቻለሁ። አንተ በእርግጥም በጣም ከተካኑት ሐኪሞች አንዱ ነህ አለው አጅባን በመገረም ይህ የአላህ ጸጋ ብቻ ነው ለሚሻው ሰው የሚሰጠው፣ ሲል መለሰ። ቀጠል አርጎ ወደ ሱልጣኑ እየተመለከተ ልጅህንና ተገዢዎችን ፈውሽልሃለሁ፣ አሁን ግን መመለስ እፈልጋለሁ፣ ሚስቴን ያለ ደጋፊ ነው ትቻት የመጣሁት አለ። ሱልጣኑም ፈቀደለትና ቃል እንደገባለት በስጦታ የተሞላ ጋሪውን ሰጠው። አጅባንም ወደ ቤቱ ለመመለስ ጉዞ ጀመረ። ሱልጣኑ አጅባን ባለቤቱ ሃሊማን በጣም ደናፈቃትና ከማንኛውም ነገር በላይ አስበልጦ እንደሚወዳት ተሰማው። አጅባንን ግማሽ መንገድ እንደተጓዘ ሲመሽበት ትንሽ ለማረፍ ወሰነ። ጋሪውን አቁሞም የደራረቁ ቅርንጫፎችን ሰብስቦ እሳት አቀጣጠለ። ይህን ሲያደርግ አንድ እባብ ተንሸራት ወጣቱን ነደፈው። በህመም እየጮኸም ቀኖቼ ተቆጠሩ፣ ለዚህ መድኃኒትም የለም አለ። ለሚስቱ የያዘውን መድኃኒት ለመጠጣትም አሰበ። ነገር ግን ለሚስቱ ለሃሊማ እንደሚወስድላት ለወፏ ቃል እንደገባ ትዝ ሲለው ይህ መድኃኒት ከመጠጣት ይልቅ መሞትን እመርጣለሁ፣ አለ። ከዚያም አቱን አስሮ ዛፍ ላይ ተደገፈ። ትንሽ ቆይቶ ማቅለሽለሽ ጀመረ። በድንገት ግን ወፏን እንደገና ከፊት ለፊቱ አያት። እሷም የንስሐ ቅንነትን አሳይተሃል፣ ከዛ መድኃኒት ብጠጣ ኖሮ ወዲያውኑ ትሞት ነበር፣ ምክንያቱም ይህ መድኃኒት የታዘዘው ለሚስኪኗ ሚስትህ እንጂ ላንተ አይደለም። አላህ ለሰብሯ ሊሸልማት ስለፈለገ እሾህ በልዕልቷ ጉሮሮ ውስጥ እንዲጣበቅ አደረገ፣ አንተንም ሄደህ እንድታድናት። ከዚያም ሁሉን ህሙማን የሚፈውሴን መድኃኒት ሰጠ። ይህ መድኃኒት ሚስትህን እጅግ ውብ ወጣት ሴት እንደሚያደርጋት ወቅ አለችው። አጅባንም በሚያሳዝን ሁኔታ፣ ነገር ግን አላህ ከእሷ ጋር እንድኖር አላዘዘኝም፣ በነከሰኝ እባብ መርዝ እሞታለሁ አለ። ወፏም ሳቀችና ሰውዬ ተነስ፣ ወደ ቤት ሂድ፣ የእባብ መርዝ የለውም። በአንተ ምክንያት ለተሰቃየችው ለሚስትህ ምን ያህል ታማኝ እንደሆንክ ማየት ብቻ ነው የፈለግኩት አለችውና ደግማ ተሰወረች። አጅባን በጣቱ ላይ ያለው ቁስል ህመም ጠፋ። ወፏ የተናገረችው እውነት እንደሆነና በአላህ ጸጋ ሚስቱ ውብ እንደምትሆንና አብሯት እንደሚኖር እርግጠኛ ሆነ። ከዚያ ወደ ሰረገላው ገብቶ ቤቱ እስኪደርስ ድረስ ጉዞውን ቀጠለ። ሲደርስ ሚስቱ በሩቅ ሆና የወፍጮ ድንጋይ እያዞረች ተመለከተ። አጅባን የት ነሽ? በቤቱ ውስጥ ድምፅሽና ፍቄዋለው አለ። እምባውም በጉንጮቹ እየፈሰሰ ለራሱ እንዴት ተሳሳትኩኝ ሞኝ ነበር አላህ በሁሉም መንገድ ፍጹም የሆነች ሚስት ባርኮኛል እኔ ግን ማየትም ሆነ ማስተዋል አልቻልኩም አለ በጸጸት እየቀረበ ሲመጣ ሚስቱን ተመለከታት ሮጦ ሄዶም ማቀፋት ፈጽሞ አድርጎት የማያውቀውን ነገርም አደረገ ሳማት ሃሊማ ተገረመች ወደ እሷ እየተመለከተም ከዛሬ ጀምሮ ሚስቴና ውዴ ነሽ ከሱልጣኑ ቤተ ብዙ ስጦታዎችን ውድ ልብሶችንና ጉልበት የሚጨምርልሽን መድኃኒት አምጥቼልሻለሁ፣ አላት። ሃሊማ በጣዕሙ እየተገረመች ጠጣችው። ከዚያም ምግብ ለማዘጋጀት ወደ ቤት ገባች። አዘጋጅታ ስትጨርስ ወደ አጅባን እየተመለከተች እና ውድ ባለቤቴ ሁሉንም አይነት ምግብ አዘጋጅቻለሁ፣ አለች። አጅባንም ወደ ቤቱ ገብቶ ሚስቱን ሲያያት አይኖቹን ማመን አልቻለም። በመገረም ተዋጠ። ሃሊማም አንተ አታውቀኝም እንዴ? እኔ ሚስት ሃሊማንኝ እኮ አለችው። አጅባንም የማየው እንዴት ማመን እችላለሁ? እንደ ፀሐይ አብረቅራቄ ሆነሻል አለ። ሃሊማም ሮጠችና መስታወቱን አመጣች። ራሷን ባየች ጊዜ በጣም ተደነቀች። አጅባንም አላህ ለሰብርሽ መልካም ዋጋ ሰጥቶሻል፣ እኔም በጣም አበሳጭችሻለሁ። አላህም ላደረጉት ነገር ይቅር እንዲለኝ እለምነዋለሁ አለ። ምግባቸውንም ለመብላት አብረው ተቀመጡ። ሃሊማ ከባለቤቷ አጅባን ጋር በደስታና በመረጋጋት በተሞላ ድባብ ውስጥ መኖር ጀመረች። ምንም ቢዘገይ የፈጠረውን ፍጡር የማይረሳ ጌታ በሰብር የተሞላ ልብን ይስጠን። ሰምተው ከሚጠቀሙትም አላህ ያርገን። የዛሬው ቪዲዮችን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።